ሀና ይህ ዛሬ የሰማችሁ ነገር በእውነት ነው የምላችሁ። እኔ ራሴ እያለቀስኩ ነው እየጨረስኩት ብላችሁ ታምናላችሁ ወይ? በዚህ ውስጥ ላይ ሀና ባይገባችበት መንገድ ላይ ብዙ እህቶቻችን ወላጆቻቸውን ሳያውቁ ያለ ወላጅ ያደጉ መልስ የሚሆንበት ያገኘንበት ቢሆንም የእሷን ያየሁትን ጥንካሬና የአባት ያጋጠማት ትሁት የሆነ አባት እንዳገኘች እድለኛ መሆኗን የታየበት በጣም ያሳዘነ የሀና ታሪክ ነው የዛሬው። እንግዲህ ሀናዬ ያ ሀሮን ስላስቀየማትና አባቷ ማሳከሚያ ስላጣች በጣም ተክዛና አዝና ወደ ቤት ትገባና አባ ዛሬ ደክሞኛል፣ ምግብ መስራት አልችልም፣ ምግብ ይዤ መጥቻለሁ፣ እንበላለን ስትላቸው እሳቸው ደግሞ በውስጣቸው የሚያስጨንቃቸው የሚያስጨነቃቸው ምን ጊዜም ቤተሰቦቿን አለማሳወቅ ይሆናል እያሉ ሲጨነቁ፣ አሞሻ ልጄ እናዬ፣ ፊትሽ እኮ ያስታውቃል። ለምን አትናገሪም? አባት፣ ዝም ብለህ እኮ ነው የምትጨነቀው። እኔ በፍጹም ምንም አልሆንም። ምን ላድርግ ብለሽ ነው? አንድ ያለሽኝ አንቺ ነሽ ምን ላድርግ ብለሽ ነው የኔ ልጅ አስጨነቅሽኝ እኮ እያሉ ደጋግሞ ስጠይቋት ከመኝታዋ ብድግ ብላ መልሳ ቁጭ ብላ አቀፈቻቸው እና ደስታዋን ገለጸችላቸው። ባካባ የአትጨነቃል። አባቷን የሕክምና ዋጋ የተጠየቀውን ነግራ ማስጨነቅ አልፈለገችም። ምግቡን እኮ አልበላም አልሽኝ ምን ሆነሽ ነው ልጄ ያስጨነቀሽን ነገር እኔ እኮ አውቄዋለሁ እያሉ ሲሉ እሺ እንብላ ምግቡን ስትል ምግቡን ታቀርብላቸዋለች ከዛ በኋላ እንግዲህ ሀና ያልጠበቀችው ጥያቄ ነበር የመጣላት ሀና ምን ገጠማት ምን አጋጠማት ስትሉ እንግዲህ ለዘመናት አባቴ ነው ብላ ለ16 ዓመት አቅፈው እንደልጅ ያሳደጓት አባቷ ዛሬ ግን እውነተኛ አባቷ እንዳልሆኑ ሲነግሯት እንግዲህ ሁላችሁም በዚህ ስሜት ላይ ሆናችሁ ብታጋጥማችሁ ምን እንደሚሰማችሁ ታውቃላችሁ። ሆኖም ግን ከወለደ ያሳደገ ይበልጣል የሚባል አባባል አለና እሷ የተቀበለችበትና የሰማችበት ነገር አስደንጋጭ ነው። እስከ መጨረሻ ይከታተሉ ማለት ነው። ሰላም ውዴ ቻናል የተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛኔ። ለቻናል አዲስ ከሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን መጫን አትርሱ። እስከ መጨረሻ እንድትከታተሉኝ በትህትና ጠይቃል። ኖላዊ እንግዲህ በጣም አሳዛኝና አስተማሪ የሆነ ነው። እንግዲህ የኖላዊ ቤተሰቦችም ሰብስክራ እያደረጋችሁ ስለሆነ ከልብ ነው ማመሰግናችሁ። ክብር በሉል ማለት ነው። እንግዲህ ሰላም እንግዲህ ለሀሩን ጋር ታገናኘኛለች ብላ እየጠበቀች ችግር የተፈጠረውን ስላላወቀች የት ቀረች እያለች ቤት ውስጥ ስትነጋገር ማለት ነው እንግዲህ ምን አለች? ቴክስት እኮ አድርጋለች። ምን ሆነች ነው ይላት ሰላም። ስራ ቦታዋ ላይ መገኘት ግዴታዋ ነው። ፈልጊያት ነበር እኮ፣ የሆነ ቦታ ስለመሄድ እርዳታዋ ያስፈልገኛል። እማዬ እኮ ትመጣለች አላት። እና ምትመጣስ? አለች ሰላም። ቤቷ ይጠፋታል። ለእናቷ ደንታ ያለላት ሰላም ማለት ነው። በቃ እናታችን እኮ ስትመጣ አንቺን ማገኘት አለባታል እኔ ይህን የሚያገባኝ ነገር የለም። ለማንኛውም ሀና ስለሌለሽ ከሚሄድበት ቦታ ቀርች አሉ የዛሬን ብቻ ቅሪ ይላ ሰላም። እንግዲህ ባክሽ አሁን አንቺ የሀና መቅረት ነው ያሳሰበሽ ሆለን፣ ይህም ቢሆን እኮ የስራዋ ስለሆነ በጊዜ መግባት እና ማስራ መስራት ግዴታ አለባታል። እስኪ ሸኝ ዛሬ ለለምንሽ ትምህርት ቤት ሲላት፣ እሺ ብላ እንግዲህ ልብሶን ቀይራ ልትሸኘው ሄደች ማለት ነው። በዚህ መካከል ላይ እንግዲህ ልጅነት ውስተዋን እያስታወሱ ነበር አባት እንግዲህ ሀና በዛን ሰዓት እንግዲህ አባቷ ሲያገኟት አክሱም ላይ እንግዲህ የአክሱምን ሊያከብሩ ሲሄዱ ነው እንግዲህ እናቷ ኬክ ልግዛልሽ ብላ እዛ አስቀምጣ በሄደችበት የጠፋችው እዛም እየተሽከረከረ እየቧረቀች እያለች ድንገት ወድቃ ድንጋ ጭንቅላቷን መቷት እና እያለ ነበረ ያገኟት እና በዛን ሰዓት አንስተው እንግዲህ የከባድ መኪና ሹፌር እንደነበሩና እሳቸው ከዛ በኋላ ወደ ሐኪም ቤት ወስደዋት መኪናውን ሌላ ሰው እንዲመልስላቸው አድርገው እንግዲህ ሕክምና ውስጥ ሲያስገባት ደግሞ ከባድ ነገር እንደደረሰባት ሰምተዋል ማለት ነው። ከዛ እንግዲህ በዚህ መስሉ እንዴት ብዬ ልንገራት እያሉ የተጨናነቁ አባት እንግዲህ ዛሬ ወደ ቤተ ክርስቲያን ልበሽና እንሄድ አሏት። ምነው ዛሬ ወደ ቤተ ክርስቲያን እንሄድ? እንዲያው ሁልጊዜ ስራ ሁልጊዜ ስራ ወደ ፈጣሪ ምኮ መጃችንን መዘርጋት አለብን አሏት። ከዛ ቤተ ክርስቲያን እየሄዱ ከኪሳቸው ውስጥ ፎቶዋን አወጡና አሳዩት። አባ ይሄ ልጅነት ፎቶ እኮ ነው አለችና አስታወሰችው። ግን እኮ ይህን ነገር ካስታውሸዋለች ፎቶውን ሲሏት፣ አዎ አስታውሰዋለሁ አለች። የተነሳችበትንም ቦታ ገለጸልች። ትንሽ ትንሽ የማስታውሰው ይመስለኛል አለች። እንዲያውም የተነሳውበት ፎቶ ቤት ሁሉ አውቀዋለሁ አለቻቸው። ከዛ በኋላ እንግዲህ እንግዲህ እኔ አባትሽ አይደለውም የሚለውን ነበር የነገሯት እና ምን ደነገጠች። አባ ምን እያልክ ነው አለችው እንግዲህ፣ የዛን ጊዜ አክሲዮን ጽዮን ነው ማነስሞ አክሱምን ላከብር የሚያከብሩ ሰዎችን መኪና ጭኜ ይዤ ሂጄ ነበረ ያገኘውሽ። እና አባ እኔ እንደዚህ ሁኜ ጎረምሳ ሁኜ ነው እንዲያገኘህኝ አለችው። እንደዛ እኮ አይደለም ልጄ፣ አንቺ ግን አልወለድኩሽም። ምንድ ነው አባ የደበከኝ ነገር አለ ንገረኝ አለችው። ትናንትና ተጨንቀሽ የነበረበት ምክንያት እኔ ስለገባኝ ነው። አሁን ምነግርሽ ለምን ጉዳይ እንደሆነ አውቄዋለሁ። አባ ትላንት ደክሞኝ ነው እንጂ ሌላ ነገር የተጨናነኩበት ነገር የለኝም አለቻቸው። እኔ አባትሽ ማታለል የምትች ይመስልሻል? እውነት አባ እኔ በፍጹም አለቻቸው። እስኪ ዓይንሽን እኮ አይቼ ሁሉን ነገር እማውቅ ነኝ እኔ አሏት። እሺ ይሁን። አሁን ምንድን ነው ፎቶውን የሰጠኝ እና ስንገናኝ ፎቶውን ያልነበር ሻልከኝ ለምንድን ነው አልገባኝም? አለች ልጄ እንግዲህ ስሚኝ፣ አሁን የምነግርሽ ነገር ለ16 ዓመት በውስጤ አፍኜ የነበረውን ታሪክ ነው አሏት። አባ ምንድን ነው የምትለኝ? አለችና ተጨናነቀ። የዛሬ 16 ዓመት አሏት። አክሲም ጽዮንን ለማክበር የሚሄዱ ሰዎችን ጭኜ ሲሄድ፣ ከዛ እንግዲህ አገኘሁሽ ቤተ ክርስቲያን ላይ ወርቅ አካባቢ ማ እኔ ማለት ምንድን ነው እኔ ያሳደግኩሽ እንጂ ወላጅ አባትሽ አይደለሁም ሲላት ምን ማለት ነው አባ ይህን ነገር አልቀበለውም አልወለድኩሽም አልኩሽ እኮ ምን ብላ ደነገጠች እና እሳቸውም አለቀሱ እሷም የዛሬ 16 ዓመት እንግዲህ እንዴት አክሲዮ ጽዮን ላይ እንዳገኟትና እየቧረቀችና እየዞረች ከባድ ሁኔታ ላይ ሆና መንገድ ላይ ወርቃ ሲያገኟት አንስተው ወደ ሆስፒታል አስገብተው እኔ በአንተ ጉዳይ ተስፋ ልታስቆርጠኝ ነው? እኔ በአንተ ጉዳይ እስከ መጨረሻ እስከ እስትንፋሴ ድረስ ተስፋ አልቆርጥም አለቻቸው። ሀንዬ፣ ነገሩ ከባድ ሊሆንብሽ ይችላል፣ ግን መቀበል ግዴታሽ ነው አሏት። እነውሳቸውም እየጨነቋቸው ነበር የነገሯት እና በዛን ጊዜ እንግዲህ እንደዛ እንዳጋጠማት እና እንደወሰንሳቸው ደግሞ ሌላ ሐኪም ቤት ወስደዋት፣ ሐኪም ቤት ውስጥ ራሱ ማስታወስ እንደማትችል የበፊቱን ሲነግራት፣ ታዲያ እኔ እኮ ትልቅ ከሆንኩኝ የዚህ ዕድሜ ከሆንኩ ለምንድነው ወላጆችን የማላስታውሰው? ስትለው የገጠመሽን ነገር ልንገርሽ፣ በመወደቅሽ ጊዜ ደም ብዙ ስለፈሰሰሽ የበፊቱን የማስታወስ ነገር የለሽም። እባክህ ከዚህ በላይ መስማት አልችልም አባዬ፣ ብላለቀሰች ና ጥላቸው ወጣች። አረ ሀንዬ እያሉ ቢጠሯትን መታገስ አልቻለችም። ከዛ በኋላ እንግዲህ ያ ሆስፒታል የገባችበት ችግር እንግዲህ የበፊት ቤተሰቦቿን እንዳታስታውስ እንዳደረጋት እና ከዛ በኋላ ያለውን እንደምታስታውስ ነው የነገሯት ማለት ነው። በዚህ ጊዜ እንግዲህ እና እናታቸው ደግሞ ትመጣለች ማለት ነው ከመጣች በኋላ ቤት ስትገባ አላገኘቻትም ሀኒዬን ሀኒዬ የታለይ ስትል ሀኒ አልመጣችም እንደምን ነው ሰላም አስቀየመቻት እንዴ ምን ሆና ነው ምን የተፈጠረ ነገር አለ አለች እናቲቱም ስትመጣ እንግዲህ ከዛ ንገሪኝ ብያት ነበር ከሀሩን ጋር ሳያስቀይማት አይቀርም እንጂ ከሰላም ጋር እንኳ በጣም ስምምነት ነበራቸው ብሎ ተናገረ እና ከሀሩን ጋር የነበረውን ለአባቷ ህክምና አሳክማል ያለውን ነገር በሙሉ ለእናቱ ነገራት ማለት ነው ምላሴ በዛ ጊዜ እንግዲህ አባታቸው አባቷ ደግሞ ሀናን እኔ እዛ ጊዜ እንግዲህ አንቺን ሀና ብዬ በረከቴ ብዬ ሰይሜሻለሁ አሏት ማለት ነው። እና የሆስፒታሉን ጉዳይ ከወሯት በኋላ እንግዲህ በረከቴ ያልኩሽም እንዴት ሀና አልከኝ ታዲያ? ስትለው ድንገት እንደ ሆስፒታል ስማቸው ማነው ሲባል ሀና ብዬ ያልኩሽ ሀና፣ ግን በረከት ነው። እንግዲህ አንቺ ናንን ያገናኝችነ ያቺ ነበረች ማለት ነው እንዲታይቂ አለች ስሜ ሀና መሆኑን በምን አወቅ ታዲያ አለቻቸው። ለዛ ነው መልስ የሰጧት ሐኪሞቹ ድንገት ሲጠይቁኝ ሀና ብዬሽ ነው። ከዛ በኋላ እንግዲህ ሳርእቺ ደግሞ ሰላም ደግሞ እናቷን ፎቶ ይዛ ሐሴትን ስታስታውስ አንቺ ለጠንቋይ የገበርሻትን ልጅ ነው እንደዚህ የምታረጊው እባክሽ እማዬ እኔ እኮ እናት ፈልጋለሁ፣ ሰላም እናት የሚለኝ የሚያቅፈኝ፣ የሚያዝንልኝ፣ ሁሉን ነገር የሚረዳኝ ይፈልጋሉ። አንቺ ግን ለእኔ ምንም ቦታ የለሽም ብላ ነበር ሰላም። እንግዲህ የጮኸቻት ማለት የጮኸችባት ማለት ነው። ሰላም እንግዲህ ያለችው እንደ እናት የመወዳት፣ የምታባብለኝ፣ እንደ ጓደኛ ከጎኔ የምትሆንልኝ ሁሉ ነገር እምትሆንልኝ እፈልጋለሁ። አንቺ ግን ያችንን የጠንቋይ የገበርሻትን ልጅሽን ነው የምትፈልጊያት ስትል ነበር። መጥፎ ነገር ተናግራት እናቷን የወጣችሁ ሰላም በእርግጥ የእናት ፍቅር አላገኘሁም። ለእኔ የሚሆነኝ አላየሁም። አንቺ ዘወትር እሷን ብቻ ነው የምትንከባከቢያት እያለች ቦታ እንድታገኝ የምታደርገው ነበረ። እንግዲህ አባትም አንድ ወቅት ላይ እንግዲህ ትምህርት ቤት ልጅ ሄዳህና ብስኩት ሁልጊዜ እየገዙላት ስለነበር፣ ዛሬ ግን ብስኩት አልፈልግም ኬክ ነው የምፈልገው። ኬክ ሁላቸውም እየበሉ ለእኔ ኳ አይሰጡኝም። እኔም ምንም አባቴ ይገዛልኛል ብዬ መጣሁ ስትላቸው፣ እሳቸው ደግሞ በጣም ገንዘብ ቸግሯቸው ስላልነበራቸው በጣም በሚያሳዝን ሁኔታ ሸሚዛቸውን አውልቀው መንገድ ላይ አንጥፈው ለሀና ኬክ መግዛት ይለምናሉ። የሚያልፉትም ሰዎች አምስት አስር እያሉ ልጅቱ ቁጭ ባለችበት ሀና ሲዘገዩባት ተጨነቀችና ወደ ግራና ወደ ቀኛ አይታ ቀጥ ብላ ስትሄድ እዛ ሸሚዛቸውን አንጥፈው የሚለምኑበት ቦታ ስታገኛቸው፣ ለምን መጣሽ? ደነገጡ፣ ስላየቻቸው የልጄ ዳቦ መግዣ እያሉ ነበር የሚለምኑት። ለምን መጣሽ አሏት። እንደ አባ ዘገየህብኛ ስትላቸው፣ እሺ ብለው እንዳያው ደንግጠው ሸሚዛቸውና ሳንቲሙን ሰብስበው ሸሚዛቸውን ለብሰው እንግዲህ ወደ ሱቅ ይዘዋት ሄዱ ማለት ነው። ከዛ በኋላ እንዴ ማን ተስፋዬ? ተስፋይ ባንቺ ነው የነገሰው። ያህናዬ አንቺ እኮ ብዙ ነገርን ቀይረሽልኝ። እኔ በጣም ጠጭና በጣም አጫሽ ሲሶኛ ነበርኩኝ፣ አንቺን ሳገኝ ግን ብዙ ነገር ተቀይሬያለሁ። ኔ ለእኔ ብዙ ነገርን የቀየርሽልኝ ነሽ። እኔ በጣም ገንዘብ ያጠረኝ ሰው ነበርኩኝ። አባ የምትነግረኝ ነገር እውነት ውሸት ይሁን አላምነው። አንተ አባትሽ አይደለሁም ብትለኝም እኔ አባቴ ነህ። ሌላ አባቴ የለኝም። የፈለገ ብትናገረኝም አንተንም አባቴ ሌላ አባት አይኖረኝም። በላቸውና በይሽተኝ ልጄ። እኔም ጾለት ላድርግ ብለው ከጎናቸው እንግዲህ አስተኟትና ከዛ እነሱም ደግሞ ሰላም ቀረች እያሉ ሲሉ፣ ሰላምም እንግዲህ በጠዋት ተነስታ ደግሞ ወደ ስራ ለመሄድ ትዘጋጃለች። ምናሴም እናቱን እንግዲህ ሰላም፣ ከአንቺ ከርሽ ጀምሮ በጣም ነበር ስትንከባከበኝ የነበረው እማዬ፣ ተቀይራ ነበር ሰላም ለመሆኑ ምን አመጣሽልኝ እማዬ? ምንም አላመጣውልኝ ብላ ትንሽ ደንገጥ ካረገችው በኋላ ረሳውት አለችው። እና ምን ነክቶኝ ነው ስትበቃተ ነበር ያለው የትህትና ያለው ልጃቸው። ከዛ የኔ ጎረምሳ ሁሉን ነገር አንተ አድርጊ ብለኝ የማላደርግልኝ መስለሃል ያንጭ አልከኝም በእግር በሙሉ ነው ያመጣሁልህ። አለ የምሬሽ ነው ማዬ፣ ምኝታ ቤት በስርዓት አስቀምጫል። አንቺ እናቴ ባትሆኝ ምን ይውጠኝ ነበረ። በፖርሳዬን አስቀምጬ ሀና ምግብ እንድታመጣልኝ ንገርልኝ ሲላት እንደ ሀና እኮ አልመጣችም፣ ሀና እኮ አልመጣችም። ሰላም እየደወለችላት አትመልስም። ምን ሆና ነው ብሎ ደነገጠ። እኔ ምን አውቃለሁ፣ ስልክ አላነሳችም። እናንተ ልጠይቃችሁ እንጂ አስቀየማችኋታል እንዴ ስትል አይ፣ እኛ ምንም አላስቀየምናትም፣ ሰላም ነበርን አለ ማለት ነው ከዚያ እንግዲህ ያው እናት በዚህ ሰዓት ነበረ የልጇን ፎቶ አሁንም እያነሳች ስት እናት እያልሽኝ አስቸገርሽኝ ሀናዬ ለዚህም ነበረ አሉ አባት። የእኔ እናት መቃብር ወስጄ መቃብር ያሳየሁሽ እንጂ። እኔ እንጃ አባ አለቻን። አሁን ሁሉ ነገር ግራ ገብቶኛል። የእናትሽ መቃብር ብለህ አሳይተኸኝ አልነበረም እንዴ? እኮ የእኔን እናት ነው ያሳየሁሽ እኔ እኮ የነገርኩሽ ጠንካራ ሆነሽ እንድትቀበይኝ ነው እኮ የምነግርሽ አሏት ማለት ነው። ደግሞ ሁሉንም ነገር በአንድ ጊዜ መሸከም ይከብድሻል እኮ ሀናዬ አሉ አባት። ቀስ በቀስ ሁሉንም ነገር ትረጀዋለሽ። ወይን ያምላኬ አለች ሀና። እኔህም በፍጹም መቀበል አልችልም አለች። አሁን ተነሺ ወደ ቤታችን እንሄድ አሉና እንግዲህ ሁኔታውን ፍርጥርጥ አድርገው ለሀና ዬ ነገሯት ማለት ነው ሀና በፍጹም አባት ያንተነ ሌላ አባት አናኝ ብዬም አልቀበልም አይ እሳቸው የተናገሩበት ምክንያት እንግዲህ እሳቸው በሽታ እያጠናባቸው ስለሆነ ነገ አንድ ነገር ብሆን እኔ ብቻ ነኝ ዘመዷ ብላ እንዳትቀር ቤተሰቦቿን እንድትፈልግ ለማድረግ ያክል እንደሆነ እሷም እንግዲህ ከ16 ዓመት በኋላ ያለውን ነገር ለማወቅ ይሆናል። ከዛ ግን ሳውንስ ምግብ እየሰራች ነበረ። ደግሞ እናቲቱ ደጋግሜ ስልኳን ስሞክር አይሰራም አለምላሴ አዎ እኔ ግን የምትመጣ አይመስለኝም እኮ በሚል ነበረ። አውቃችሁ ደብቃችሁ የተፈጠረ ነገር አለ። ምኑን ነው የተደበቅሽውማ ሲላት ሀና ለምንድን ነው የቀረችው እኮ እያልኩ ነው ምላሴ አለችው። እኛ ብናቅ ምን አስደበቀን? ምን አቃለሁኝ? ምናልባት እኔ እንዳላቅ የምፈልጉት ነገር ካለ ምንም የተፈጠረ ነገር የለም እማዬ። ግን ይቺ ሰላም ሰላብ የሆነች ልጅ አስቀይማት ሆን በጣም ፍቅር ነበሩ እማዬ ከሷ ጋራ አለናት እና ለመጨረሻ ጊዜ ሲል ነበር የሀሩንን የተናገሩት። ያ ሀና አባት እንግዲህ በጣም ያሳዘኑኝ እንደው ልብሳቸውን አንጥፈው የልጄ ዳቦ እያሉ የለመኑበት እና የተንሰቀሰቁበት ያን ነገር ያሳለፉበትን ሲታይ በጣም ነበረ የሚያሳዝኑት ማለት ነው። ከመጠን በላይ ድኅነት አይኑ ይፍሰስ ያስብላል። በእውነት እሷን ለማስደሰት ብለው ግን እሷ ደግሞ ወደ እሳቸው ሕይወት ስትመጣ ሕይወታቸውን እንደቀየረችላቸው ነው እናዬ አሏት። አባቷ አንቺ ወደ ህይወቴ ባትመጪ ኑሮ እኔ መኖሬንም እንጃ አሏት። እንዴት አባ እንደዚህ ትላለህ? በአእምሮዬ ውስጥ ብዙ ነገር እየተመላለሰ ነበረ እኮ ልጄ፣ አሏት እራሴንም ለማጥፋት ሁሉ እያሰብኩ ነበረ። ግን አንቺ ወደ ህይወቴ መተሽ ህይወቴን አቃናሽልኝ፣ ዳግም እንድንድኖር ሰላሜ፣ ደስታዬ፣ የመኖር ተስፋዬ ተሞላ። ይህን ያክል አባ አለቻቸው። አዎ አሏት ብለው በጣም ታዘብ። ሚስቴ ጥላኝ ሄደች፣ ንብረት ተከትሎም እናቴ ሞተችብኝ። ከዛ በኋላ እንግዲህ ፈጣሪም ቸርነቱን አያልቅበና አንቺን ሰጠኝ አሏት። ዳግም ህይወቴ ተስፋ ሞላሽልኝ አባ አለች። ወይዬ ሀኒዬ በጣም እወድሃለሁ አለቻቸው። እኔም እኮ እወድሻለሁኝ ሀኒዬ አሏት። ያኔ ኬክ ትዛልኝ ያልሽን ጊዜ ገንዘብ ከእጄ አጥሮኝ ነበረ። መስሪያ ቤታችን ይዤሽ ሄደ ነበረ። ከዚህ በኋላ ልጅህን መስሪያ ቤት ይዘሃት ትምጣ ተባልኩ። በዚህ ምክንያት ከመስሪያ ቤት ቀረሁኝና ገንዘብ አጣሁኝ። የዛ ጊዜ ነበረ የትነግረኝ ነገር። እውነት ይሁን ውሸት ይሁን እኔ አይመለከተኝም። ግን ምናልባት እውነት እንኳ ቢሆን አንተ የኔ አባት ነህ አባ በቃ ሰላም እደርልኝ አለች እና አባትነቷን ነገረቻቸውና እሳቸውም ጸሎት እንደሚያደርጉ አደረጉ። አባዬ ግን አንዳንዴ የምታደርገው ነገር ግራ ይገባኛል። አይ አሉ አባት፣ በቃ አሉ ከልጅ የሚበልጥብኝ ማንም ነገር የለም። ቀስ በል ሁሉ ነገር ይደርሳል። ታከም እያልኩ እኮ ነው አለ። አንቺ ወደ ትምህርት ሂጂ፣ ትምህርቱ ክፍያ ስላልከፈልኩ እኮ ነው ያለቻቸውን ሁሉ አስታወሰኝ። ቤት ሊሸጡላት ለእሷ ትምህርቱ ክፍያ ማሰባቸውን ሁሉ ስታስታውስ ከዚህ በላይ አባት ምናምን አለኝ አለች ማለት ነው። ከዛ እነ ሰላም ተሰብስበው ሰላም ቢሮ ሂደሽ ታውቂያለሽ፣ ምን ልሰራት ያለሽ አለቻት። እኔ በአማርኛን የተናገርኩት አለች። ኧረ ተይ ሰላም፣ ምላሴ እስኪ ለእናቴ በስርዓት መልሽ። ከዚህ በላይ በትህትና ማውራት ምን ማለት ነው አለች። ድንቄም ትህትና አለች። እኔ በሌለሁበት እንኳ ሄደት ብለሽ ሰራተኛ ታይም ነበር፣ አለቻት። እኔ ናምነሽ ነው እንደ ይሄርሹ የሄርኩት፣ ለመዝናናት ሳይሆን ለስራ እኮ ነው። እሺ አሁን ምንድን ነው የምትይኝ? አለ ሰላም። አሁንማ እማ ተመለስኩ፣ አለች እናት። ይልቅ ከሰሞኑ አክሱም ሊሄድ አስቤያለሁ። ምን አለ እና ምላስ የደነገጠ ለምን? አለ። ሰሞኑ ውስጤ በጣም እየተረበሸ ነው። ልጄን ደጋግሜ በህልሜ እያየኋት ነው። የዚህ ቤት ህልብ አልበቃት ብሎ ደግሞ ቱርክ ድረስ ልጅሽ ተከትላት ሄደች። ኧረ በፈጠረች ሰላም፣ ዝም በይ፣ ተረጋጊ። ይችን የሞተችልኝ በህልሞ እያየ የኔ እናት ትሆናለ ብዬ ስለማስብ መረጋጋት አልችልም ብላ ሰላም ጮክ ብላ ተናገረ። እናት አለቀሰች። ከዛ በኋላ እንግዲህ ምላሴም እናቱ ስታለቅስ እማዬ፣ አት እሷ እኮ ጤንኛ አይደለችም፣ አትስሚያት። እሷ ምን ታድርግ አለች እኔ ድካማ ጎኔን አገኘችና መጫወቻ አደረገች ብላ እናት አለቀች። ማየ አይዞሽ፣ ተያት። አሁን አክሱም የምትሄጁ ለምንድን ነው አላት። እኔ እንጃ አለች። ልአይዞ ልጄን ለማገኘት ባገኛት ብቻ ከዛ ቦታ ከጣልኳት ቦታ እንዲ ትቻት የሄድኩበት ቦታ ባገኛት ብዬ እፈልጋለሁ። አባት ከዚህ በፊት ለሀና አክሱም ይሆናለሁ እንደ ቤተሰቦች ሲላት፣ አይ አክሱም አትመስልኝም። ለምን መሰለሽ አማርኛ በደንብ ታወሪያለሽ። አክሱም ሰዎች ደግሞ ትንሽ አማርኛቸው ኮልተፍተፍ ያለ ነው፣ እና እኔ እዛንሽ ብዬ አላስብም። በህልሜ ደጋግሜ እያየኋት ነው ተጠራኛለች እያለች እናት ትጨነቃለች። እግዚአብሔር ያውቃል መቼ ለሜዳ ሰብሽ አላት። እንግዲህ ሰሞኑን አስቤያለሁ ነገ ቢሮ ልግባና ያለውን ነገር አይቼ ወሰናለሁ፣ አለች ከዛም ሀናዬ፣ እንግዲህ ወደ ስራ ለመሄድ ስትነሳ በአው ልሄድ ነው ወደ ስራ ስትላቸው እንኪ ይህንን መስቀል ሽልበሽ ይጠብቅሻል ብለው መስቀሏን አንገቷ ላይ አድርገውላታል። ይህ መስቀል እንግዲህ እናቷ ካየች የምታስታውሳት እና የምታውቃት ነገር ነው። እንግዲህ በዚህ ነው የዛሬው ያለፈው። መስቀሉን ይዛ ሄዳ እናቲቱ ወደ አክሱም ሄዳ ይለያዩ ይሆን ሳይገናኙ ምን ይሁን እና አባት ግን ተመስገን ብለው ለፈጣሪያቸው አመስግነዋል። በቃ ስለተቀበለቻቸው ደስተኛ ስለሆነች ምን አድርጌ ይሁን በዚች ልጅ የባረከኝ ብለው ነው የተደሰቱት። እና ሀናዬ ላባቷ ያሳየችው ደስታ በጣም ደስ የሚል ነው። አሁንም ደግሞ መቼም ከጎናቸው እንዳለች የተናገረችበት አገላለጽ በጣም ልብ የሚሞላ ነገር ነው። እና ደስ ይላል እንግዲህ በቅርብ ከእናቷም ጋር ተገናኝታ ከቤተሰቦቿም ጋር ሆና እሳቸውም አደራቸውን የሚያስረክቡበት ጊዜ የቅርብ ይሆን ይሆናል ብዬ ነው የማስበው፣ ውድ ተመልካቾቼ። ሀና በዚህ ልክ ግን ተረጋግታ አባቷንም አስደስታ ከወለደ ያሳደገ ይበልጣል የሚለውን ነገር ይዛ ከዚህ በኋላ ለማላውቃቸው ቤተሰቦች አይደለም አንተ በቅፍህ ውስጥ አድርገ ብዙ ችግርን ያሳለፍክልኝ ነው መቀበልህ ያለችው ደስ ይላል። ቀጣይ ደግሞ ምን ይከሰት ይሆናል አብረን እናያለን። ላይክሸር እያደረጋችሁ እንግዲህ አበረታቱኝ። መልካም ሙሉ